የሩታ ወንድም ምንም ጥፋት የለበትም። እየተናገረ ያለው ነገር ልክ ነው፣ ትክክል ነገር ነው የሚናገረው። የሰው ልጅ ይቅርታ የሚጠይቀው በዚህ መልኩ ሳይሆን ሽማግሌ ተልኮ፣ ቤተሰብ ጋ እኮ ነው የተደበቀችው ይቺ ልጅ፣ ሌላ ቦታ እኮ አይደለም፣ ቤት ተከራይታ አይደለም እየኖረች ያለችው። እሷን በቁስ ሊሸውዳት የሚሞክረው ማለት ነው አንዋርና ኤፍሬም። ትክክል እያደረጋችሁ አይደለም። አሁንም ስህተት እየሰራችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶች እንዴት ናችሁ? ላይክ በማድረግ ቪዲዮውን ይጀምሩ ማለት ነው እና የሩታዬ ወንድም ከንግግሩ ተረዱ። እናንተ ራሳችሁ ትልቅ ሰው ሽማግሌ ይዞ መጥቶ ነው እንጂ በዚህ አይነት መልኩ አይደለም ይቅርታ መጠየቅ ያለበት አላችሁ እና ቤተሰብ ደግሞ ክብር ይፈልጋል። መጀመሪያ ለቤተሰቧ ክብር ይኑራችሁ ሁላችሁ። አንዋር ደግሞ አትናደድ ብዙም ማለት ነው። ምክንያቱም እናንተ በስህተት ላይ ስህተት እየሰራችሁ ነው። ግን ለእናንተ እየታ ያችሁ አይደለም። እናንተ ትክክል ነው ብላችሁ ነው የምታስቡት ማለት ነው እና አብርሽ ራሱ ለብቻው አናግሮ ነገሮችን ጨርሶ ነው ከዛ በኋላ ነው እንጂ ስጦታን መግዛት ካለበት ዝግጅትን ማዘጋጀት ካለበት የውስጣቸውን ችግር ከጨረሱ በኋላ እንጂ በዚህ መልኩ አይደለም። እና የሩታ ወንድም አሁን ቢሆን እኔ ጥፋቱ ምንም አልታየኝም፣ አላውቅም ብቻ የሚናገረው ነገር ግን እኔ ተመችቶኛል፣ እደግፈዋለሁ ማለት ነው። ለምን እች ልጅ ቤተሰብ ዋጋ እስከተደበቀች ድረስ፣ ቤተሰብ ዋጋ ሸሽታ እስከሄደች ድረስ መጀመሪያ ልታስተካክሉ ያልሞከራችሁትን ነገር ዛሬ ላይ እናስተካክላለን ብላችሁ ተገልብጣችሁ ሰላማዊ ሰላማዊ ሰው መስለክ ኤፍሬም መምጣት በጣም ነው። ምክንያቱም ከዚህ በፊት ጂ ቲሂድ ብለክ ነበር ማለት ነው። እና ልጅቷ ደግሞ ወስና ስትቀር፣ አንተ ደግሞ ዛሬ ላይ ተገልብጠክ መጣክ ማለት ነው። እና በዚህ ልክ ባትሄዱ ደስ ይለኛል። ለምን ይብቃችሁ፣ በቃ እዚህ ጋር ሩታም አብርሽን ይቅርታ አድርጊለት፣ ይቅር ተባባሉና ሁላችሁም ሰላም አውርዱ። ግን አብርሽ የሚሄድበት መንገድ አሁንም መቼም ትክክል ሆኖ አያውቅም። እያወቀ ይሁን ሳያውቅ ይሁን አላውቅም፣ የሚሄድበት መንገድ ለእኔ ትክክል አይደለም። ለምን እኔ በባሌ የማውቀው ሚስት ቤተሰቧ ጋር ስትሄድ ለምን ወንድሟሚሁን፣ አጎታሚሁን፣ አክስቶ አምቶን የትም ቦታ ትሄድች፣ ሴት ቤተሰቧ ጋር እስከሆነ ድረስ ሽማግሌ ልኮ ነው ይቅርታ ብሎ ጠይቆ በሰላም ወደ ቤቱ የሚመልሳት ማለት ነው እና ይህን ደግሞ አንተ እያሳየናል። አንተ አንዴ ቢኒንና አቤላን ይዘት ሄዳለ፣ አንዴ አቤላን ብቻ አንዋርና የፍሬምን። ለምን ይህ እኳ አያስፈልግም። እናንተ ሁለታችሁ ናችሁ መጨረስ ያለባችሁ ሶስተኛ ወገን ከማላችሁ ማውጣት አለባችሁ ማለት ነው። ሁለታችሁ ተነጋግራችሁ ነገራችሁን ፊክስ ማድረግ አለባችሁ ማለት ነው፤ እና አቤላና ኤፍሬም ደግሞ ከማላቸው ውጡ። በቃ ቢኒና አቤላ እንደወጡት ኤፍሬም እና አንዋርም ውጡ። በቃ ወንድሟም ይወጣል ማለት ነው። እሱ ሊያናግራት ደፍሮ ከመጣ ወንድሟም ይወጣል። የእሷ ፍላጎት እኮ ነው። ወንድሟ በግድ አያስቀራትም። እችጅ ህጻን አይደለችም። የምሬን ነው የምላችሁ። ወንድሟ በግድ ፍላጎቷን በቃ ሸሽታ ከአብርሽ ነገር ሸሽታ ሄደች። ከዛ በኋላ ደግሞ በቃ እነሱ ደግሞ ግዴታ መከላከል አለባቸው። ለምን እነሱን ብላ ስለመጣች እሷን መከላከል ግዴታቸው ነው። አብርሽ ያኔ አንስቶ ሊወስዳት እቃ አይደለችም። ሚስቱ ቢሆን ፍርድ ቤት ራሱ ቢሄድ እኔ ሸሽቼ ነው እንዲያደርገኛል ብላ ካለች ማንም እንትን የሚላት የለም። እንደውም እሱ ነው የሚጎዳው ማለት ነው። ስለዚህ እናንተ ለማስታረቅ ለምን የምትሄዱበት መንገድ ሁሌ ስህተት ነው ማለት ነው። መቼም ትክክለኛ ነገር ሰርታችሁ አታውቁም። ለእኔ ለእኔ የሩታዬ ወንድም ጥፋተኛ አይደለም። እና ፋሚሊዎቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው ምወዳችሁ። መልካም ምሽት።